እልል ያልኩ አዋርድ ስንል ለምንድነው እልል ያልነው? ማንም ሰው በተሰባራበት ዘርፍ ጠንካራ የሆነ ስራ ሰርቶ ውጤት ሲያመጣ የሚያስመዘገቡበት ውጤት በሀገር አቀፍ ደረጃ ወይም ለሀገራችን ባህል የሆነ ያህል ዋጋ ሲኖረው እልል ያለ ሰው ይሆናል ማለት ነው። So we believe that this event is not just a platform, it's not just an award, but it's something that will outlive us and will really stretch this ሶስት ሜጀር ነገሮች ነው ያሉን። የመጀመሪው ጋዜጣዊ ፕሮግራም ነው ጋዜጣዊ መግለጫ ፕሮግራም ነው። ከዛ በኋላ እጩዎቹን ደግሞ የምናሳውቅበት ከአንድ አስር ቀን በኋላ እጩዎቹን ለህዝብ ይፋ የምናደርግበት ፕሮግራም ይዘጋጃል። በዛ ላይ አንዳንድ የጁሪ አባላቶች እንደዚሁ ጋዜጠኞች እና ኢንፍሉዌንሽል የሆኑ ሰዎችን ጋብዘን ያን አናውንስ የምናደረግበት ፕሮግራም ይኖራል። ከዛ በኋላ ደግሞ ዋናው ሽልማት ፕሮግራም ከኮክቴል እና ከሙዚቃ ዝግጅት ጋር በደመቀ መንገድ ሐበሻዊ በሆነ ድምቀት ይደረጋል ማለት ነው።